አሁን ባለቤቴን እወዳታለሁ እና ልፈታት ነው። አሁን በመታውሳ ምን አባቱ ነው? ማን ነው የመታው እሱን? ሰላም ማሮችዬ እንዴት ናችሁ? ሰላም ናችሁ? ያ ይህ ሬዚናብ ዩቲዩብ ቻናል ነው። ፕሮግራሙ ደግሞ ሬዚ ሪአክሽን ነው። ዛሬም እንደተለመደው ዘና ፈታ የሚያደርጉ ቪዲዮችን ይዘን መጥተናል። እንደ ሁልጊዜ ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ያደረጋችሁ ተከታታዮችን አመሰግናለሁ። ታዲያ ሀሳብ አስተያየታችሁን ኮሜንት ላይ ማሳወቅ እንዳትረሱ። ማስተካከል ያለብኝን ነገር ጻፉልኝ። ድምስቶች ደግሞ እንግዲህ ጠንከር ብለናል መሰለኝ ቡጤ ምናምን ጀምረዋል። እስቲ እንመልከት። አሁን ባለቤቴን እወዳ ሳለሁ በነገራችን እና ልፈታት ነው። ለሷ ብዬ ነው ስለምወዳት፣ የምለያት ማላገባው ሌላ ሴት ምን ይጠቅማታል? አንተ ከተለያት ሌላ ሴት አገባ አላገባህ። ሁለታችን ተጋብተናል። አዎ በዶክመንት ተጋብተናል። አዎ በሃይማኖታዊ ስርዓት። ባለቤቴ ከኔ ጋር ጥሩ የሆነ የፍቅር ግንኙነት አላት። በጣም ምርጥ በቃ ምንም የሚጎላት ነገር የለም። ልጆቹ ዕለት ዕለት የሚሰቃዩት ስቃይ በሁለታችን

ፍቅሬን ነው የምገልጸው። እንዲህ ዓይነቱን መታገስ ምናምን አትፈልገው ሪያክት እንዳደርግ አንዳንዴ ወንዱን እስኪ ወንዱን እስኪ ማለት ተደባደብ ነው። አንዳንዴ በነገራችን እና ኦኬ፣ እኔ የምለው ወንዶች ምሽታቸውን በቀበቶ ይገርፋሉ ይባላል አይደል? ቀበቶ ይላ ታርጊው እናሳለ የገረፍኳት ማለት እኔ አሁን ማፍቀሬን የምገልጸው ለባለቤቴ በዱላ ነው ወይ? እዚህ ጋር የምታየው ወይም የምታዩት ተመልካቾች፣ እዚህ ጋር የተሰፋ በጣም የተከፈተ ክፍተት ነበረው። አሁን እኮ ልትገለኝ ፈልጋ አይደለም እንደዚህ አድርገችው ለጊዜው መቆጣጠር አቅቷት ነው ስሜቷ፣ እንጂ በጣም እንደምትሆነ ነገር ይሄ። አረ ምን አይነት ፍቅር ነው ወገን? ምን አይነት ፍቅር ነው የዚህ ሰውዬ እንዴ! በቃ እኮ ታርክ ካህለች። በቃ ልትገላ ይፈልግ አይደለም ምናምን ይላል። እንዴ ምንድን ነው ተገረባ? ከባለቤቴ ጋ አንድ ንግግር አድርገን ነበር እና ንግግር ያስቀይሟታል መሰለኝ እኔ። እንደዚህ ይሄን ያህል ድረስ ያደርሳል ብዬ አላሰብኩም። በእርግጥ መጣ በታለም በኋላ ና የሆነ ሸክላ ሸክላ መሆኑን ያየሁት በኋላ ነው። ከተረጋጋው በኋላ ሕክምና ካገኘው በኋላ በእርግጥ በፊትም ወዲያው ያ ሸክላ ከላይ ካረፈ በኋላ የሆነ ጀበና መስሎኝ ምናምን ነበር። ስቲል ግን ሰብስቤ ያስቀምጫዋለሁ ማወቅ ስለምፈልግ ለጤና ቴታነስ ምናምን ወስጃለሁ። በእርግጥ ግን አስቀምጫዋለሁ እና ከላይ በቃ ድንገት እዚህ ላይ ሲያርፍ ብቻ የተሰማኝ ና፣ ከዚያ በኋላ ደም ነው የለበሰው ፊቴ። ልኬላለሁ፣ ፎቶግራፍና አይኔ እንዳይገባ ብቻ ጥንቃቄ አድርጌ፣ ደም ወደ አይኔ እንዳይገባ፣ ቀጥታ ወደ ህክምና ነው የሄድኩት። አሁን ታክሞ ታሽጎ ተፈቶ፣ ቡጭሪያም አለው እንዳለ። ሸክላው እዚህ ጋር ሲያርፍ ሙሉ እንትን ያለው የረገፈውና፣ እዚህ ጋር ጥፍር አይደለም ሸክላ እንደዚህ ነው። ሸክላ እንደዚህ ነው። ምንድን ነው ምክንያቱ? ምን ብልሃት ነው? አይ እንትን ነው፣ ቤት ውስጥ ሰራተኛ አለች። እና ሰራተኛዋ መሄድ ፈለገች። መሄድ ፈልጋ ግን ጊዜ ሰጠችና በዛ ውስጥ የሚያስፈልጋትን ክፍያ ለባለቤት እንድትሰጣት ለሰራተኛዋ ሰጠሁ ቀድሜ። እና አንደኛ ሌላ ሰራተኛ መጥቶ ጠበቀኝ። ልጅቷ ሳትወጣ ሌላ ሰራተኛ መጥቶ ጠበቀኝ። እና ሰራተኛዋ ለመሄድ ክፍያ እኔን ጠየቀች። ጠዋት ልክ ቅዳሜ ጠዋት እኔ ወደ ስራ እየወጣው እኔን መታ ክፍያ ጠየቀችኝ። ክፍያ ስጠይቀኝ ክፍያ እሷ ጋር ለሰጥ ችልሻለሁ ደሞዝሽን አልኳት። ተከተለ አብራ መታ። አይ ለሌላ ጉዳይ ስላጠፋሁት ይስጥሽ እሱን ጠይቄው አለቻት ማለት ነው። እና ወዲያው እንትን አላለኝም ማለት አልተዋጠልኝም። ለምን ሌላ ክፍያም ከነበረ ማወቅ ነበረ ቢነገረኝ ጥሩ ነበር ማለት። ወዲያው ድንገት የምታወጣቸው ብሮች ላይኖር ይችላል ኪስህ ላይ እና በኋላ ስመለስ ብዬ በቃ ሄድኩ። ህግ በርግ ደብሮኛል፣ እንደዛ መሆኑ ማለት ነው። እና እንደዚህ አይነት ነገር በነገራችን ላይ ብዙ ጊዜ ሊያጋጥም የሚችል ነገር ነው። ከዛ ግን የሆነ ስትከተለኝ ይሰማኛል። ኮቴዋ ጫማ ሁሉ አለበሰች። በዛ መሀል ምናልባት ኮንቨርሴሽኖች ነበሩ፣ ንግግሮ እንደዚህ ናቸው። በቃ እንግዲያውስ በኋላ ስመለስ አሁን ስላልያዝኩኝ እና እኔ አሁን ነው ሄድ ፈልገው ትላለች፣ ሰራተኛው በዚህ በኩል። እሷ ደግሞ ስጣትን ያጥፍቸዋለሁ ትላለች። በመሃል ያለውን ድምፅ እየሰማሁ እዛው አካባቢ ብቆይ በእኔም በኩል ጭምር ችግር ሊፈጠር እንደሚችል ስለምገምት ምን አልኩኝ፣ ደነው አሉ በኋላ ስመለስ እንትን እንላለን፣ ማኔጅ እናደርገዋለን እና አንቺ ቆይ ተረጋጊ፣ አትሂጂ ዛሬ በቃ አልኩና እኔ ወደ ስራ ወጣሁ። ማለት ልክ ደረጃውን ስወርድ ኮንዶሚኒየም ነው፣ ባለ አንድ አንደኛ ፎቅ ላይ አለ። ከዚያ ልክ ደረጃውን ስወርድ አንደኛውን እንደዚህ ልክ ስወርድ ወዲያው ነው በቃ ከላይ እንደዚህ አሳልፋ ተመታው ማለት ነው። እና ዘወር በየራሷ ላይ አመሰግናለሁ እያልኩ ብቻ ወጥቼ ሄድኩኝ። ሰዎች ያ ያሉ እዚ አካባቢ ያሉት ጥበቃዎች ምናምን ጠዋት ስለሆነ እና ሱቅ ላይ ወጥቼ ታጣኩት ፊቴን እንትን እንዳይለኝ። ከዛ ክሊኒክ ሄድኩኝ። በዛው ወደ ስራ ነው ሄድኩት ማለት ነው። ተመልሼ ነው ቲታነስ ምናምን እራሱ የተወጋሁት ማለት ነው። እንደዚህም ደግሞ በጣም ትግስት ያለው ደግሞ ባልም አለ። በእውነት በጣም ነው የገረመኝ የሰውዬ በነገራችን ላይ ትዳር እዚህ ደረጃ ከደረሰ እኔ ቢቀር ነው ነው የሚለው ምክንያቱም ለልጅ ልጃችን በሰላም እንዲያድግልን ለአይምሮ እንደ መለያየት እና ተለያይቶ በሰላም ማሳደግ ይሻላል። እኮ ልጆቻችሁን የምትፈልጉ ከሆነ በሰላም ተለያይታችሁ ልጆቻችሁን በሰላም ማሳደግ ምክንያቱም ከሁለት አንዳችሁ የሆነ ነገር ሊፈጠር ይችላል። እንዲህ ስትመታ ወይ በንዴት የተሰሱ ውስጥ ቢመታት ኖሮ በጣም ከባድ ነው። ትዳር እዚህ ደረጃ ላይ ከደረሰ ቢቀር ነው የሚሻለው፣ ወይም ደግሞ ስ ትዳሩን እንግዲህ ከሰሞኑ ደግሞ እግረኛው ሚዲያ ላይ የቀረበ ልጅ ነበረ እና እሱ አሸማግሉኝ፣ አስታርቁኝ፣ ከሚስቴ ጋር ተለያይቻለሁ፣ መታረቅ እፈልጋለሁ ብሎ ነበር። እሱ አረብ ሀገር ነው ያለችው እና ሊያስታርቋቸው አገናኝተዋቸዋል። ቲክቶክ ላይ እሱ እንመልከት እስቲ። ለን መስዋዕት ይከፈልከው እሱን ይወልህ ሲጀመር ጀመሪው አላደረል እንዴ አንተ በግድ ነው እንዲ ፍቅርን የምታምነው? በግድ አይደለም ተወጅኛለች መቶ ፐርሰንት ዋን አንድ አልወድም አልኩ አይደል? በቃ አልወድም፣ ተወኝ በቃ ተፋታኝ። ለምን ትጨቀጭቀኛለህ? ምክንያቱም ከዚህ በፊት እኮ እሺ በቃ እሺ በቃ እሺ ካልወደብሽም እሺ አልኩሽ በቃ። ቲንክ ዩ አመሰግናለሁ፣ ክብር ይስጥልኝ። በጣም ነው ማመሰግንሽ። መቤቴን እኔ ፍቅር አለብኝ ግን ይሄንን ደግሞ ለመቻልና ለመታገስ እሞክራለሁ። የምሬን ነው እኔ እውነቱ ነው ማለት ነው። አንተን ልል የፈለኩት አሁን ለምታደርጋቸው ነገሮች እኔን ሰበብ አታድርግ በቃ። እራስ ግን ይችላል ወንድ ልጅ ነው ራስ ማለት ነው። ከዚህ ቀን በኋላ አላደርግ ለምን ሰበብ ስታድርገኝ ያለ አይ፣ ከዚህ ቀን በኋላ አላደርግ። እኔ በሚዲያ ፊት አዋርደሽኛል። በቃ ተዋረኩ እኔ ቆንኩ፣ ሰው አይደለሁ እኔ ቆኔ ቀረብኩ ያለው እንዴ። እስካሁን የስካሁን ምንም አይደለም። ለአንቺ ብዬ ነው ፍቅር ስላለብኝ ነው ያደረኩት። ግን አሁን ደግሞ በጣም በይበልጥ እያዋረርሽ ነው። ስለዚህ በጣም አመሰግናለሁ እኮ እኔ አይደለም እኮ መጀመሪያውኑ እኮ ይኸው ሊንኩ እኮ አስበው ነበር። ወጣቶች በቃ ነው ውረጂ፣ በቃ ነው ያንቺ። ውረጂ፣ ውረጂ፣ ውረጂ፣ ይበቃሻል። በቃ ይበቃሻል። ከዚህ በላይ ልጁን እንትን እንድትናገሩ አልፈቅድልሽም። ይበቃሻል። ውረጂ። እዛ የሚመክሩሽ ጋር ሄደሽ ያዋጣሻል ገንዘብሽን ቆዳሽን መልጠው ባዶችን ካስቀሩሽ በኋላ ያኔ ይሄ ልጅ ይናፍቅሻል። ለገንዘብ ብለሽ ለእንትን ብለሽ የመጠን ልጁን በዚህ ልክ ድረስ እንድተናገርሽ ነገ ራቁትሽን ቢያስቀርሽ እኔ ካሮስ ዞር ብያለሽም ማንም ዞር ብለሽም ለፍቅር ከዚህ በላይ መስዋዕትነት የሚከፍል ወንድ ልጅ አታገኝም። ይሄ ልጅ ነገ ይለወጣል። ታደሰ፣ ከዚህ በኋላ ይህ ቁርጥ እንሰምተሃል ያለውን ነገር ተብሷል። እኛ እዚህ አምስት ሺ ነበር፣ ነው አሁን ላይ በቃ ትዳር ሁሉ በቲክቶክ ነው የሚሸመገለው። በጣም ከም እንትን ከማለቱ የተነሳ ትዳር በቲክቶክ እየተሸመገለ ነው። እሺ፣ ሌላኛው ቪዲዮአቸው እንደው የምሬን ነው የምልሽ። እና እንደዚህ አይነት ሀሳብ የለሽም ወይ? እና ቀጣይ ጥያቄ እጠይቅሻለሁ። እኔ አልፈልግም ከሱ ጋር መኖር ማለት ነው። ሌላ ወንድ አለሽ? ሌላ ዘለቀሽ ከእሱ ጋር መኖር የማትፈልጊባቸው ምክንያቶች ሪዝን እንኳን ሊኖርሽ ይገባል። ምክንያቱ ይሄ ነው ነግሬዋለሁ፣ ከዚህ በፊት ምክንያቱም እኔ እና እሱ እኮ በቅርብ ጊዜ አይደለም የተገናኘ፣ ነው ቆይተናል። ግን በቃ ነግሬዋለሁ፣ ከዛም በፊት ማለት ነው። ምክንያቱም እኔ አቅሜ እስከፈቀደ ድረስ አብሬው ያለው። ከዚህ በኋላ ግን በቃ እሱም የራሱን ህይወት ይኖር፣ እኔም የራሴን ህይወት እኖራለሁ፣ ሁሉም ሰው እንደሚያደርገው ማለት ነው። እሺ አንድ ነገር ልጠይቅሽ። ከዚህ ጆ አንድ ጊዜ ከዚህ በፊት አነሰም በዛም ጥሩ ይሁን መጥፎ ይሁን አብራችሁ ጊዜ አሳልፋችኋልና እንዴት ለጓደኛዬ ደጃረሃልሽ እንደዚህ ይሄ አሁን ነው። አንድ ጊዜ ልጨርስልሽ የወንዶች ጉዳይ ለሴቶች የሚቆም ስብስብ ነው። ከዚህ በፊት ብዙ ሴቶችን ሳፖርት ያደርግ ያገዘ ነው ግን አብሮሽ ብዙ ጊዜ ያሳለፈለች እንዴት ለጓደኛ ይህኮ የግድያ ሙከራ እኮ ነው፣ ኔት ልጁን የመግደል ሙከራ ነው ያደረግሽበት። በነገራችን ይህን ታቂያለች እንዴት እንደዛ አለሽ? እንዴት ብታስቢው ሆኖ እኔ ጓደኛ ልዳር እንደዚህ ይባላል። ገባኝ፣ አንተ የምትለው ጥያቄ ገባኝ። እኔ ግን ደርሽ፣ በአንድ ቀን ወይም እኔ አልፈልግህም፣ ከህይወት ይወጣልኝ ምናምን እኳ አላልኩትም። እንደዛ ለመሆናችን ምክንያት በጣም ብዙ ጊዜ እነግርሃለሁ ምክንያቱም አንደኛ ትምህርቱን ጨርሶ በትምህርቱ እንዲቀጥል ጎበዝ እንዲሆን ነግሬዋለሁ። እኔ ሶስት አመት ሙሉ ከዛም በፊት ጀምሮ፣ ከመጀመሪያውኑ ጀምሮ እኔ ትምህርቴን ሳቋርጥ እሱ በትምህርቱ እንዲጠነክር ነበር። እኔ ትምህርቴን አቋርጬ፣ ምክንያቱም እኔም እንደሱ ዩኒቨርሲቲ የመግባት እድሉ ነበረኝ፣ ውጤት አለኝ፣ አሪፍ ውጤት አለኝ፣ ጎበዝ ተማሪ ነበርኩ። በዛን ሰዓት እኔ እሱን እየሰራው፣ እሱ የቀን ስራ ሰርቶ እኔ ሊያስተምረኝ ስለማይችል ከእሱ የተሻለ እኔ የሰው ቤት የመግባቱ ጥሩ ሀሳብ ነው ብዬ እኔ ገባሁ። እሱ ትምህርቱን ተማረ። ከዛ በኋላ ከዛ ትምህርት ወጥቶ በቃ ትምህርትን ተማራልኩት፣ ጨረሰ፣ ትምህርቱን ተመረቀ፣ አስመረኩት። ከዛ በኋላ እሱ በትምህርቱ ማደግ ነው ያለበት አማራጭ ነው ወይስ እሱን ትቶ የቀን ስራ ነው መስራት ያለበት አማራጭ? እኔ ለምን ለምን ወጣህ ከዛ ነው ያልኩት ለምን ወጣህ? ምክንያቱም ማናችንም ቢሆን ከምድር ተነስተንኩ የሆነ ደረጃ ላይ አንደርስም እሱ ዛሬ ላይ የትምህርት ቤት ደሞ ስላነሰበት ራሱን ስላላስቻለው ብቻ ከዛ አልፈልግም ብሎ ወጣ። ምክንያቱም እዛ ለመድረስ እዛ ትምህርቱን ለመጨረስ እሱም ሆነ እኔ ብዙ መስዋዕት አሳልፈናል። በቃ ከዛ ሲወጣ እኔ ደግሞ ተስፋ ቆረጥኩ። ምክንያቱም እድሜ ልኬ የሰው ቤት ሰራተኛ ሆኜ መኖር አልፈልግም። አሁን እሱ እያለኝ ያለው እሱ እያለኝ ያለው እነ እነ ያለ እሺ፣ እሱ የቀን ስራ ነው የሚሰራው። እኔ እዛ ሂጄ አንደኛ እኔ ምንድን ነው የምንሰራው እዛ ሂደን ምናልባት እኔ የሚለው ልክ ምናልባት አሁን ለምሳሌ እሱ የትምህርት የሚያስተምርበት ደሞዝ ወይ ደግሞ የሚከፈለው ክፍያ አሁን ካለው አሁን ካለው የሀገራችን ኑሮ አንጻር ምናልባት ተመጣጠኝ ካልመጣ ወደ ቀን ስራ የገባ በምሀገራችን ላይ የመንግስት ስራ ወይ የቅጥር ስራ ምናምን ደሞዙ ትንሽ ነው። የቀን ስራ የገባበት ይመስለኛል ልጁ ብሩ ከፍ ያለ ስለሚሆን ለዛ ብሎ ይመስለኛል ልጁ የቀን ስራ የገባው፣ እንጂ የወር ደመወዝ በጣም ትንሽ ነው ነገ። ስለዚህ ይኸውልሽ እኛ አሁን እዚጋ ያመጣንሽ በፍላጎት ያለ ፍላጎቶች እዚጋ ምንም ነገር እንድታደርግ አይደለም። እዚህ ውስጥ አራት ሺህ ህዝብ ቁጭ ብሎ አንችን እየሰማ ነው ያለው። እኛ የምንፈልገው ምናልባት የምትቀጥሉበት እድል ካለ እንዲያስተካክል የምትፈልጊው ነገር ካለ እንግዲህ ከአንቺ ሀሳብ እንደተረዳሁት ከአስተማሪነት ለምን ወጣ ከዚህ ፊልድ ለምንድን ነው ው የመጀመሪያው ጥያቄ ሽ ነው አይደል? አዎ፣ ጠይቀዋለሁ። እዛ ምክንያቱም እዛ ትምህርት እዛ ደረጃ ለመድረስ በጣም ብዙ ሱማናኒ ብዙ መስዋዕት አሳልፈናል። እሱም እዛ ብዙ ስቃይቷል። እንደ ጓደኞቹ ሆኖ አይደለም የተማረው። እኔም መሶቤቱኝ ነ ያስተማርኩት በዛ ላይ ትምህርት ባል ይልሽ ገብቶኛል ምናልባት ይህን የሚያስተካክልበት እድል ካለ አብራችሁ የምትሆኑበት ሁኔታ መስተካከል ይችላል። እስ እንመልሽ የእኔም ጥያቄ ነው ማለት ወደነበረበት ወደመመወደነበረበት ቢመለስ አብራችሁ ፍቅራችሁን መቀጠል ትችላላችሁ። ውጤቱን አስተካ ሙሌ አሁን እሰማለሁ ይሰማያለሽ መስ ይህ ደሞ ሙሌ የልጅቷ ሀሳብ ትክክል ነው፣ ግን ደግሞ በልጅቷ ሳይድ ብቻ ሳይሆን ልጅቱ ጥፋተኛ ነች ማለት አይደለም። በነገራችን ላይ ልጅቱ ብዙ ዋጋ ከፍላ አረብ ሀገር ሰርቶ እዛ ሀገር ቤት ያለን ሰው አስተምሮ አስመርቆ ስራ ማስያዝ ማለት በጣም ትልቅ ነው ገባል። እቺ ልጅ ሀገር ቤት ብትሆን አብራው ወልዳ ወይ ደግሞ ልጅም ሊኖራት ይችል ነበረ እና ብዙ ዋጋ ከፍላ አስተምረዋለች፣ ይገባናል። ይሄ ግን ደግሞ አሁን ለምሳሌ እሱ ከአስተማሪነት ወጥቶ የቀን ስራ የጀመረበት ምክንያት አሁን ሀገራችን ያለበትን ሁኔታ ግልጽ ነው። ሁላችንም የምናውቀው ነው። ምክንያቱም እኛ ባንኖርበት እንኳን ቤተሰቦቻችን እየኖሩበት ያለበት ሀገር ስለሆነ አሁን ካለው የኑሮ ውድነት አንጻር ለቤት ኪራይ፣ ለምግብ፣ ለብዙ ነገር የሚከፈለው ደሞዝ ምናልባት ምክንያት ምክንያቱም አንቺም ዋጋ ስለከፈልሽለት ለምንድን ነው እኔ ዋጋ እንደዚህ ከፍዬለት ከዚህ ስራ ራሱን ዝቅ አድርጎ ሌላ ቦታ ላይ የተገኘው በሚል ነው። ትክክል ነሽ፣ ገባሽ። ሀሳብሽ ልክ ነው። ግን ጊዜ አንድ አንድ አንድ ጊዜ ለኝ ተሞክሮም ካለኝ ልምድም እንደዚህ አይነት ስራ ከመስራት የማንጻር አንድ ምክር ልንገርሽ፣ ይሄ በጣም ቀላል ነው። ይሄ ወጣት ልጅ ነው፣ ጭንቅላቱ በእውቀት የተሞላ ልጅ ነው። ህይወት ይቀየራል። ነገ ምን እንደሚፈጠር አይታወቅ። ስለዚህ ትዳርሽን ያዢ። ልጁ በእርግጠኝነት አንገቱን ቀና የሚያደርግበት ጊዜ ይመጣል። በጣም ቀላል ነገር ነው። የእናንተ መሀል ያሉ ምንም ቅጥር እንትን የመንግስት ቅጥር እኮ ደሞዙ በጣም ትንሽ ነው። የታወቀ ነገር ነው። እና የቤት ኪራይ ከዚያ ደግሞ ምግብ ተበልቶ በቃ ለኑሮ በጣም ከባድ ነው። ከቤት ኪራይ ጋር ደግሞ በጣም ይከብዳል። ስለዚህ ምናልባት ወደ ቀን ስራ የገባው ለሱ ይመስለኛል። እስኪ ደግሞ ቆይ እንስማ እስኪ ናቸው። ችግራቸው የኢኮኖሚ ነው ወይስ ምንድን ነው የሚለውን ደግሞ እንስማ። ፍቅረኛ የለኝም ባይዘዌ ብትዋሺ እንደርስበታለን። ያባታሉ እጃችን በጣም ረጅም ነው፣ የማንሄድበት ቦታ የለም። እኛ ጠይቃት አዲጅ አስጨርሰ የማወራው ሰዋለን ያሲ እማዋራው ሰው አለኝ፣ ግን እኔ እሺ አላልኩትም። እንዳጠቃላይ ማለት ነው። ምክንያቱም እኔ ወደፊት ራሴ ህይወት ይቀጥላል ብዬ ስላሰብኩ እሱን እኮ ነግሬዋለሁ። ከዛም በፊት ያኔም እኮ ሰው ሌላ ሰው ለአጋባ ብዬ ፎቶ የላኩለት በሱ በአንተ ተስፋ ቆርጬ እንደሆነ ነግሬው ነው። ስለዚህ ህይወት ማናችንም ቢሆን የሆነ ህይወት ይኖረናል፣ ከዛ በኋላ ህይወት ይቀጥላል። እኔ ደግሞ አረባ ሳውዲ አረቢያ ነው የምኖረው። የሚያወራሽ ልጅ እዛው ሳውዲ ነው ያለው? አዎ እዛው ሳውዲ ነው? በቃ ዲጄ እኔ እኔ ጥያቄ እንጨርሻለሁ። በቃ ሙድዬ እኮ ፖስት ያደረገሽው ልጅ ነው አይደል ያ ቢ? አላጋ እኔ ማርያምን ሲጀመር እንደዛ አይደለም። እግዚአብሔርን እኔ እሽር እኮ ግልጹን ነው እያወራሁ ያለው። እሺ እንኳን ራሱ አላከስ ሁናት ይቃዳብ ጥጂ የአባቷ ልጅ ያንቺ ምንም እንኳን አላጠፋሽም። እዚህ ጋር እኮ የራስሽ ህይወት ሌላ ህይወት አለሽ። በቃ ችግር የለውም። የራስሽ ይገርም እኔ እዛም በፊት እሱ ራሱ ደብቄ ያደለም እንትን ያልኩት እኔ የሆነ ልጅ እንደዚህ ባንቺ ምክንያት እንደዚህ ሆናለሁ የሚለኝ ልጅ አለ። በሱ ሙሉ በሙሉ እሱ ከሱ ህይወት ከወጣሁ አገብሃለሁ ነው ያልኩት። ምክንያቱም እኔ እሱንም ህይወት ሌላ ችግር ውስጥ መክተት አልፈልግ አልፈለግኩም ማለት ነው ባጣ ቆይ ነበር ማለት ነው ታደሰ በጣውን ጋይስ ለሷ የጥሞና ጊዜን እንስጣት ልጁን ተባብረን መቶ ዱባይ ወይ ስራ ይጀምር ወይ ሳውዲ እንላከው እሷ እንግዲህ እንዳያችሁት በቃ አሉድህም በስርዓት አሉድህም እያለች ነው ልጅቷ ይመስለኛል እኔ አሁን ችግሩ ኢኮኖሚ ብቻ አይመስለኝም እሷ ራሷ የምትወዱ አይመስለኝም ሳስበው ማለት ነው ምክንያቱም በቃ አሉድህም አልፈልግህም እያለች ነው እች ልጅ እንደዚህ እንደዚህ እንደዚህ ይስተካከል ሲሏት ጸጥ ነው የምትለው። ይሄን ይሄንን ኢኮኖሚን ብናስተካክልለት ምናምን በቃ ስለዚህ እኔ የሚመስለኝ ኦልሬዲ በቃ ልጅቷ ከሌላ ሰው ጋር ግንኙነት የጀመረች ይመስለኝ። ምክንያቱም በቃ እኔ አልወደህም እያለች ነው። ማንችሎት ሚስት እንግዲህ ጦዛለች። በባህላዊ መድኃኒት እስኪ ምን እንዳደረጋት እንስማ። ቦረናና ቤንሻም ጉምዝ የምትኖሩ ሰዎችን ነው እንፈልገው አሁን ማለት ነው። ከቦረና አንድ ጓደኛዬ በተደጋጋሚ ቶንሲል ስለሚመላለስብኝ መድኃኒት ይሆንሻል ብሎ እዚህ ስር አድርጊው ብሎ ገምሻ የሚባል ነገር ማለት ቤንሻም ጎንጉ ሰፋ ነው የሚባለው። እና እሱ ልከውልኝ እዚህ ስር አድርጌ ምራቅሽን ትፊ አትዋጪ አለኝ። ስለው አልኩ የሆነ ሰዓት ረስቼው ዋጥኩት። አከራይም ቅድም ሙጪ ቂጥ እንደውም ባከራይና ተከራይ ቤቱን አዙሬ ራሴ ነው የማረገው። አልከፍሉም። ለምንድን ነው የምከፍሉ? ኦልሬዲ ተሰርቷል ቤቱ ና ብዬ በስነ ስርዓት ነው ያወራሁት። ባንችሎትን ተምሳሌት ፔንሲዮን ሶስት መቶ ለቁጥር ሶስተኛ ፎቅ ና ብዬዋለሁ። መቷል ወይስ ሄጅ አለው እሱ ጋር ነው ጥያቄ የፈጠረብኝ። መጥቶ ይሁን ሄጅ ይሁን አላውቅም። ምንድን ነው ገምሻና ሰፋ የሚባል ነገር ሊዳውን ወደ ተምሳሌት እስክን አንዳንዴ ሲያስፈልገን አይቀርም። የሆነ ደበር ነገር ሲላል እሷን ውስጥ የምናገረውን በሙሉ ማሳበብ ነው። በሱ ኪራይ ለመጨመር የቤት ኪራይ ለመጨመር ስፈልግ ይላል ማን ነው ምን ነው እኮ እዛ ድረስ ይሰማል ምን እገባለሁ ስታወራ እኮ እዛ ድረስ ነው የሚሰማው ምን እኔ እኮ ያከራየሁ እንድትኖር ነው የሰጡ ጊዜ ቁባል ሰው ቤት እዛው አሁን በመታው ሰ ምን አባት ነው ማን መታው እሱ ምን አሁን በገዛ በገዛ ቤቴ እሱ ነው እንደ የመታኝ። ይሄ ነገር እርግጠኛ ነኝ የቃለ መውሰድ እራሱ አትመለስም። እንደዚህ መታቸው ቃለ መውሰድ እንደማትመለስ እርግጠኛ ነኛውም። የዛሬ ቪዲዮዎች ይህን ይመስሉ ነበረ። ለሚቀጥለው ደግሞ እዚች ጋር ባሉት ሊንኮች ሼር ብታደርጉን፣ ከአንዳንድ አብረን ሪያክት እናደርጋለን። እወዳችኋለሁ።